አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደተከበራቸው የአልይ ቤተሰቦች ዛሬ መጣሁት ዘይን ሸሪሀ ብር እየቆረጠባችሁ ለተቸግራችሁ በብር ከሀምሳ በአምስት ብር በሀያ አምስት ብር መጃን ማንጣት በቀላሉ ይቻላል ዜና ታውቃላችሁ ማለት ነው ሳውዲ አረቢያ ለምትኖሩ እና እሱን አንዳንድ ደግሞ መጃን ታናደርግም ዝም ብሎ ሊቆርጥብን ይችላል አንዳንድ ጊዜ ደግሞ መጃን አምጥተን ታንዘጋው ትንቀር እንደዙሁ እንትን ይልብናል ማለት ነው፣ ብር ይቆርጥብናል። እሱ እንዳይቆርጥብን እንዴት እንደሆነ አሳያችኋለሁ ማለት ነው። እሺ አሁን መደወያ ቦታ እንደዚህ ሜሴጅ ቦታ እንደ መግባት ነው። ብዙ ግን ቀላል ዘዴ ስለሆነ መደወያ ቦታ እንገባና ዘጠኝ አምስት ዘጠኝ ብለን እንጽፋለን ማለት ነው። የዘይን ያው ኮዱ እንደዚህ ነው ማለት ነው። የሰዋ ዘጠኝ መቶ ነው፣ ይሄ ደግሞ ዘጠኝ አምስት ዘጠኝ ነው። እሺ ተላይ ነጠብጣብ አለች ማለት ነው። እሷን እንትን ነካት። ሴንድ ሜሴጅ የሚላለ ዜጋ እሱን አንድ ጊዜ እንነካለን። በመቀጠል እንደዚህ ይመጣልናል ማለት ነው። ከታይ በኩል እንደምታዩት ዝጋ ማለት ነው። ዝጋ ምን ብለን እንጽፋለን ሲኤ አንድ መቶ ብለን እንጽፋለን ማለት ነው። አንድ መቶ ሰባት ሰባት ብለን እንጽፍና እንደምታዩት ከታይ በኩል ሴንድ የሚላለ ማለት ነው። ከጎን በኩል ሴንድ የሚለውን አንድ ጊዜ ክሊክ እናደርጋለን። ይህ እምቢ ካላችሁ ይህ እምቢ ትላችሁ አንድ ጊዜ መንበረን እንጥፋለን። ካቢታል አሁንም ማለት ነው ሲ አንድ መቶ ሰባት ብለን ሴንድ እንለዋለን ማለት ነው። ይህ እንቢ ካላችሁ ማለት ነው በጣም በቀላሉ ደግሞ ማስራ ሰባት ብለን ከዚህ እንወጣለን ማለት ነው። ይህ ከዚህ እንወጣና መደወያ ቦታ እንገባለን። በሁለት አይነት ብዙ አይነት ስላለ፣ በብዙ አይነት ነው የሚቆርጥብን ካርድ ማለት ነው። መን ብለን እንጽፋለን፣ አስራ ሰባት አስራ ስምንት ብለን እንጽፋለን ማለት ነው። ሴንድ እንለዋለን ማለት ነው። ሴንድ ቅድም ቦታ እንገባና እዚጋ መን ብለን እንጽፋለን ከታች በኩል ይን ይን ብለን ሴም ካርድ ምናምን ተሆነ ያው ሴም ዋን ሴም ቱ ስለሆነ የናንተ የፈለጋችሁን ትመርጡና፣ በአረበኛ ረ አረበኛ እቺ ማለት ነው፣ ይን ትጥፉና ሴ እንዲ ትብሉታላችሁ ማለት ነው። ይህ ማንኛውም ዝም ብሎ እንዳይቆርጥባችሁ ማለት ነው። ሌላኛው መፍትሄ ሁሉንም ቴሌ መደወል ነው፣ ሌላው ነገር ማለት ነው። ቴሌ ትደውላላችሁ። ቴሌ ምንድን ነው? ዘጠኝ አምስት ዘጠኝ ብላችሁ ትደውላላችሁ ሲጠራ ምንድን ትጽፋላችሁ። መጀመሪያ የምትነኩት ለአረበኛ እንግሊዘኛ ምርጫ ይሰጣችኋል። ለአረበኛ አንድን ትጫናላችሁ። እንግሊዝኛም ተፈልጋችሁ እንግሊዘኛ ያው በምታውቁ ቋንቋ ለማናገር ስለሆነ የምትደውሉት አረቦቹም ካሉ አጠገባችሁ በጣም ቀላሉ አንድን። መጀመሪያ ያው እንደደወላችሁ ያው አረበኛ ይናገራል። ለአረበኛ ወይም ለእንግሊዘኛ ምርጫ ይሰጣችኋል። አረበኛ የሚለውን ትመርጣላችሁ። በመቀጠል አንድን ማነው ዘጠኝን ቁጥር ትነኩለታላችሁ። በመቀጠል አንዴን ትጫናላችሁ ቆየት ብሎ ብዙ ምርጫ ይመጣላችኋል ማለት ነው። በሶስተኛ ደረጃ ሶስትን ቁጥር ትነኩና ዝም ብላችሁ ታዳምጡታላችሁ። የተወሰነ ተናግሮ ቀጥታው ቴሌ ያሉትን ሰዎች ይጠራል ማለት ነው። ከዛ አሉ ይላችኋል። ሰውየው ዘይን ሸሪሀ እንደዚህ እንደዚህ እየቆረጠኝ ነው ምናምን ትሉና በዛ መልኩ መናገር ትችላላችሁ። ዝጋልኝ፣ ሁሉንም ዝጋልኝ ብላችሁ መናገር ትችላላችሁ ራሱ ሰውየው ይዘጋላችኋል ማለት ነው። በቀላሉ ቴሌ መደወል መፍትሄ ነው ማለት ነው። ይህም መፍትሄ ተጠቀማችሁ እምቢ ካላችሁ በኮመንት አሳውቁኝ፣ ሌላ መፍትሄ የምንፈልግ ይሆናል ማለት ነው። ይህን ታደረጋችሁ በእርግጠኝነት ይዘጋላችኋል ማለት ነው።